በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በእግዚአብሔር ስም፣ እንደምን አላችሁ? እንደምን ሰነበታችሁ? የምስጋና ባለቤት አምላካችን በፍጥረት አቷ እንደበስሙ እየተመሰገነ ይሁን። እናቱ እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን አባቶቻችን፣ ቅዱስ መስቀሉ ክብር ምስጋና ይድረሳቸው። ሃይማኖት ማለት ምን ማለት ነው የሚል ነው የመጀመሪያው ጥያቄ። ሃይማኖት ማለት ቀጥታ ትርጉሙ ሀይመነ ከሚል የግዕዝ ቃል የተገኘ ነው። ማመን መታመን የሚል ትርጉምን ይሰጠናል። በሱርስት ደግሞ ሃይማኖታ በሌሉታን ትርጉሙ አንድ ነው። ማመን መታመን ስንል ማመን ማለት የእግዚአብሔርን መግቦቱን ጠብቆቱን ዓለማትን የፈጠረ ዓለማትን የሚያኖር ዓለማትን በመዳፉ ይዞ ጠብቆ የሚኖር እግዚአብሔር፣ ፍጥረታትን ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር፣ ፍጥረታትን ደግሞ በሕልውናቸው ባኗኗራቸው የሚመግብ የሚጠብቅ እግዚአብሔር ነው ብሎ ማመን ነው። እንደዚሁም ይህን ዓለም ደግሞ ከመኖር ወደ አለመኖር አሳልፎ የሚኖር ከመኖር ወደ አለመኖር፣ ካለመኖር ወደ መኖር የመጣው ዓለም ከመኖር ወደ አለመኖር ደግሞ ያልፋን ጊዜው ሲደርስ ራሱ ባለቤቱ ሰማይና ምድር ያልፋን ቃሌ ግን አያልፍም እንዳለ ከመኖር ወደ አለመኖር ደግሞ ያሳልፎት ይኖርሃን ማለት ነው ስለዚህ ማመን በእግዚአብሔር ስንል የፍጥረታት አስገኝ የፍጥረታት መጋቢ የፍጥረታት ጠባቂ እግዚአብሔር ነው ብሎ ማመን ማመን ብቻ አይደለም በልብ የሚያምኑትን በቃልም መመስከር ጭምር በልብ አምኖ በቃልም የሚመሰክሩበት እሱ ነው። ሃይማኖት ማለት ማመን ማለት እሱ ነው። መታመን ስንል ደግሞ አለማትን ያስገኘ እግዚአብሔር ለኔ ይህን ያደርግልኛል ብሎ ማመን። እንደው ለምሳሌ ካየን መታመን ስንል እንደ ሰለስቱ ደቂቅ ማለት ነው። እግዚአብሔር ሰለስቱ ደቂቅ እንደምናውቃቸው በትንቢተ ዳንኤል ላይ የምናገኛቸው ናቸው ሶስቱ ሕጻናት። ንጉሡ ጣዖት በምስሉን አቆሙ። ለዛ ለጣዖቱ እንዲሰግዱ ባዘዘበት ጊዜ እነሱ አልሰግድም ያሉ ናቸው። እግዚአብሔር ያድነናን ለንጉሡ ላቆመው ምስል የማይሰግዱትን ከፍሉ አንገታቸውን ዝቅሉባታቸውን እንደሚቀጣቸው ተነግሯን፣ እንደዚሁ ደግሞ እሳት አንድዶ በእሳቱ ውስጥ እንደሚጨምራቸው ሲነገር ሰለስቱ ደቂቅ አንሰግድም ለጣዖቱ ያሉ ናቸው። እግዚአብሔር ያድነናል ባያድነንም እንኳ አንተ ላቆምከው ምስል አንሰግድም ያሉ ናቸው። ይሄ መታመን ማለት ነው። አንተ ላቆምከው ምስል አንሰግድም። እግዚአብሔር ከሚነደው እሳት ያድነናል፣ ባያድነንም እንኳ ማለታቸው እግዚአብሔር አያድንም ማለት አይደለም፣ ፈቃዱ ቢሆን ነው። በዚህ በሳቱ በኩል ወደ እርሱ እንድንቀርብ ፈቃዱ ቢሆን፣ እግዚአብሔር ፈቃዱ ቢሆን አንተ ላቆምከው ምስል አንሰግድም። እግዚአብሔር አዳኝ ነው እሳቱ ከእሳቱ መካከል እንደሚያድነን እሳቱ እንደማያቃጥለን ያድነን ማድረግ ይችላል። ነገር ግን ፈቃዱ እንኳ ቢሆን በዚህ በእሳቱ መጠራታችን ፈቃዱ ቢሆን አንተ ላቆምከው ምስል አንሰግድም ያሉበት ሂደት ማለት ነው። በዛውም እግዚአብሔር አድኗቸዋል። መታመን ስንል ስለ እንደ ሰማይታት አንድ ሰው ለሚያምነው ለእግዚአብሔር ታማኝ ሆኖ እንደነ እዮብ እግዚአብሔርን ስም አልሰድብም እንዳለ እንደ እዮብ እንደሌሎችም። ቅዱሳን ሰማዕታት መታመን ማለት ነው። ሃይማኖት ስንል እንግዲህ እነዚህን ሁለቱን ትርጉም የያዘ ነው። ማመን አለማትን ያስገኘ እግዚአብሔር ብሎ መታመን፣ ደግሞ ለእግዚአብሔር ያደርግልኛል፣ እግዚአብሔር ያድነኛል፣ እግዚአብሔር ለእኔ ያለው የተለየ ፍቅር አለው ብሎ በዛ መታመን ማለት ነው። ፈቃዱ እንኳ ቢሆን ከእግዚአብሔር ውጭ ሌላ አምላክ አላመልክም ብሎ ማመን። ስለዚህ ያ ሁኖ እያለ መታመን የሃይማኖት ማን ነው ወይም ደግሞ ማን ነው ሲባል የእግዚአብሔር መገለጥ ነው ሃይማኖት የሚባለው እና የእግዚአብሔር መገለጥ ሃይማኖት ይባላል ስለዚህ ሃይማኖት ትርጉሙ ሃይማኖት ማለት ምን ማለት ነው ስንል የራሱ የእግዚአብሔር መገለጥ ማመን መታመን ቀጥታ ትርጉሙ ነው ከዛ ደግሞ ራሱ እግዚአብሔር የተገለጠው መገለጥ ሃይማኖት ይባላል አስተምሮ ሃይማኖት ይባላል አንዳንድ ጊዜ አንዳንድ ሰዎች ሃይማኖት የሚለውን ከአስተዳደራዊ ሁኔታ ጋር ከአሰራሩ ጋራ የሚያያይዙት ሰዎች ይኖራሉ። እሱ ግን ስተት ነው። አስተዳደር ሰው ሲገኝ ነው። አስተዳደራዊ ሁኔታው ሰዎች ሲኖሩ የመጣ ነው። ሃይማኖት ግን ሰው አይጀምረውም፣ ከሰው የተጀመረ አይደለም። ራሱ ያለው እግዚአብሔር የገለጠው በይሁዳ መልእክትም እንደተጻፈው አንድ ምዕራፍ ነው ያለው። በዛ በመልእክቱ ላይ ለቅዱሳን አንድ ጊዜ የተሰጠ ነው የሚለው የተሰጠ ወይም የተገለጠ ማለት ነው። ራሱን የገለጠ እግዚአብሔር ነውና ሃይማኖት እርሱ ነው ማለት ነው። የእግዚአብሔር መገለጥ እንዴት ተገለጠ? በመጀመሪያ በመላእክት ከዛ በኋላ በነቢያት የተገለጠው በለሰው ልጆች እየተገለጠ ኋላ ደግሞ ሰው ሆኖ ስጋ ለብሶ ረቂቅ መለኮት አካላዊ ቃል ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ሳይለይ በተለየ ግብሩ ወይም በተለየ አካሉ ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰኩኖ በምድር ላይ ተገለጠ። ያ መገለጡ ራሱ ሃይማኖት ስንል እርሱ ነው ማለት ነው። የተገለጠ ነው፣ ሰው የጀመረው አይደለም፣ ሰው የሚጀምረው አይደለም። ስለዚህ የተገለጠ በፊት በመላእክት ተገልጧል። ለሰው ልጆች ለነቢያት ገልጦታል። ኋላ ደግሞ ራሱ ሰው ሆኖ ስጋ ለብሶ ተገለጠና እሱ ነው የምናመልከው። ሃይማኖት ማለት ራሱ ነው ማለት ነው። ሃይማኖት ጀማር የለውም። የራሱ የእግዚአብሔር መገለጥ ነው ብለናል። ስለዚህ ሃይማኖት ራሱ ምንድነው ከተባለ አስተምህሮ አይደል? አስተምህሮ ነው። አንድነቱን፣ ሶስትነቱን የምንማርበት ሰው መሆኑን ስጋ መልበሱን የምንማርበት ስጋዊውን፣ ከዛ ደግሞ ምስጢራትን የምንማርበት አስተምሮ፣ ሰኩኖ ስጋ ለብሶ ወንጌልን አስተማረ። ያ አስተምሮ ሃይማኖት ይባላል። ትልቁ አስተምሮው ነው። አስተምሮ አስተምሮው ከሆነ ደግሞ መቼ ተጀመረ ከተባለ ሃይማኖት ጀማሪ የለውም፣ የሚጀመርበት የለም። እግዚአብሔር ራሱን ገለጠ። ያ መገለጥ የተገለጠ ነው እንጂ የተጀመረ አይደለም ማለት ነው። አስተምሮውም ራሱ የገለጠው ነው። ራሱንም ራሱ ገልጦ ነው። ዮሐንስ በወንጌሉ ላይ እንዲህ ይላል፤ ከዚህ ቀድሞ የማይታይ የማይታይ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል። ታይቶ የማያውቅ እግዚአብሔር ወይም ደግሞ የማይታየው የማይታወቅ የነበረው እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል። በስነ ፍጥረት ተገለጠ ማለት ነው። በስነ ፍጥረት ለመላእክት ለመላእክት እግዚአብሔር መላእክትን በዕለተ እሑድ ፈጥሮ ተሰወራቸው። መላእክት ደግሞ ለባውያን ነባብያን አዋቂዎች ተናጋሪዎችና አስተዋይዎች አድርጎ ስለፈጠራቸው ያዋን አድርጎ ስለፈጠራቸው ካለማወቅ አለማወቅ አይችሉም፣ አዋቂዎች ሆኖ ተፈጥረዋልና እንደተፈጠሩ እኛ ማንን ምን ተደነ ማባይት የመጻይነ ምን ፈጠረን እኛ ምንድነን? ማን ፈጠረን? ወዴት ከምንስ መጣን? ብለው ጠይቀዋል። እግዚአብሔር የሚሰወርበት የሚደበቅበት ቦታ ኑሮ አይደለም። ከፈለጉኝ ይገኛለሁ ካልፈለጉኝ ካልመረመሩኝ ደግሞ አልገኝም ሲል ነው። ከዛው ደግሞ ርቀቱን መናገር ነው። የእግዚአብሔር ርቀቱ ረቂቅነቱ ከመላእክት አእምሮም በላይ መሆኑን ለማስረዳት ማለት ነው። በዚህ ጊዜ ዲያብሎስ እኔ ፈጠርኳችሁ ብሎ ወደቀ። ዲያብሎስ ከነሱ ተለየ። እኔ ፈጠርኳችኋለሁ። የራሱ ስሁት አስተምሮ ዲያብሎስ ጀመረ። ስለዚህ ስሁት አስተምሮ ዲያብሎስ ጀመረ። መላእክት በሽብር በነበሩበት ጊዜ ዲያብሎስ ስሁት የሆነውን አምላክ ሳይሆን አምላክ ነኝ አለ። እኔ ፈጠርኳችሁ አለ። ሐሰትን ውሸትን ዲያብሎስ ጀመረው ማለት ነው። በዚህ ጊዜ እግዚአብሔር የሰውት ፍጥረት ጨርሶ ሳያስታቸው ብሎ የብርሃን ጎርፍን በምሥራቅ በኩል አጎረፈላቸው አፈሰሰላቸው። ለና ዝንቱ ብርሃን ኮነ ሙጠበበ ወአእምሮ ያ ብርሃን ዕውቀትን ማስተዋልን ሆናቸው። ዕውቀት ማስተዋል ሆናቸው ስንል በዛ በብርሃን ራሱን ገለጠላቸው ብርሃን ፍጥረ ፍጡር ነው። በዛ በስነ ፍጥረቱ ተገለጠ ማለት ነው። ለመላእክት በብርሃን በኩል ታያቸው፣ የስነ ፍጥረቱ መጽሐፍ እንደውም። በዚህ ጊዜ መንፈስ ቅዱስ በብርሃኑ በሚመለከቱት ጊዜ በርግብ አምሳል ክንፉን ዘርግቶ የታቀፋቸው መስሎ ታያቸው። እግዚአብሔር መንፈስ ቅዱስ ያን ጊዜ ሲያዩት ቅዱስ ቅዱስ ብለው ትንቢተ ኢሳያስ ምዕራፍ ስድስት ያለውን ቅዱስ ቅዱስ እግዚአብሔር ጸባዖት ብለው አመሰገኑት ይላል። ስለዚህ አሁን እግዚአብሔር ራሱን ሲገልጥላቸው ቅዱስ ቅዱስ ብሎ አመሰገነው ይሄ ማመስገናቸው ማመናቸውን ነው እምነት ነው የሚገልጸው ስራን ነው የሚገልጸው ስለዚህ ያለው ነው የተገለጸው ተጀመረ አንልም ራሱን ገለጠ ያለው እግዚአብሔር ራሱን ገለጠ በምን በሥነ ፍጥረቱ ገለጠላቸው ማመስገን ጀመሩ የሚጀመረው እምነት ነው ማለት ነው እምነት ፍጡር ሲኖር ነው ሃይማኖት ግን የሚገለጥ ከእግዚአብሔር የሚሰጥ ነው አስተምህሮው ማለት ነው አንደኛ አስተምሮ ነው። እንደገና በስነፍጥረቱ ፍጥረቱ ራሱን የተገለጠበት መገለጥ ነው ሃይማኖት የምንለው። እግዚአብሔር ራሱን የገለጠው መገለጥ እሱ ነው ሃይማኖት የሚባለው። እምነት ደግሞ የሰው ልጅ ለዛ ለሚያምነው ነገር ለሚያምነው ተግባራዊ መልስ ሲሰጥ ተግባራዊ መልስ። ስለዚህ የተገለጠው ሃይማኖት ለማን ነው ከተባለ ለመላእክት ተገልጧል። በመጀመሪያ የተገለጠው ለመላእክት ነው። የተገለጠው ነው እንጂ የተጀመረው አይደለም። ለመላእክት በመጀመሪያ ተገልጧል። የሃይማኖት ወይም እግዚአብሔር ራሱን ለመላእክት ገልጧል። ያ የተገለጠው መገለጥ ሃይማኖት ይባላል። የተገለጠው መላእክት ቅዱስ ቅዱስ ብለው አመሰገኑ። ይሄ ደግሞ ስራ ነው፣ ወይም እምነት ሲገለጠላቸው፣ ለዛ ለተገለጠላቸው ነገር ተግባራዊ መልስ መስጠት ለተገለጠላቸው ለእግዚአብሔር ምስጋናን ማቅረብ እምነት ይባላል። ስለዚህ በመላእክት ጊዜ ያ እግዚአብሔር ተገልጧል። የተገለጠበት መገለጥ የጀመረው መላእክት መላእክትን ፈጥሮ ለመላእክት ተሰውሯቸው የነበረው በብርሃን መልኩ ተገለጠላቸው ማለት ነው። ያ የተገለጠው መገለጥ ሃይማኖት ይባላል። ከዛም አዳም በሳተ ጊዜ እግዚአብሔር አዳም ወዴት ነህ እያለ በዘፍጥረት መጻፍ ላይ እንዳለው ዘፍጥረት ሦስት ላይ አዳም ወዴት ነህ እያለ በሰርክ ተገልጧል። ያ ያደረገው ጉዞ ወደ አዳም አዳም ወዴት ነህ፣ አዳም የት እንዳለ ጠፍቶት አይደለም አዳም ምን እንደሰራ ሳያውቅ ቀርቶ አይደለም። እግዚአብሔር ያውቃና አዋቂ ነው። ነገር ግን የማያውቅ ስጋን፣ የአንተን ባህሪ አንተን ሁኛ አድናሃለው ሲለው ነው። ኋላ ለምን እንደሚያድነው ቃል ሊገባለት ያን ደግሞ እንደ ትንቢት እየተነገረው ስለሆነ ይቺ የመጀመሪያው ጉዞ ትባላለች። እግዚአብሔር የሰው ልጅ ለማዳን የመጀመሪያው ጉዞ። ስለዚህ ለአዳም ያደረገው ጉዞ ያቺ መገለጥ ሃይማኖት ተብላ ትጠራለች። ያቺ መገለጥ ሃይማኖት ተብሎ የሚጠራው ከዛም ለሰው ልጆች ሃይማኖት ባጠቃላይ ለሰውና ለመላእክት ነው የተሰጠው። ለሰውና ለመላእክት ወይም የተገለጠው ክብሩ ፍጥረትን ሲፈጥር እግዚአብሔር ለአንክሮ ለማድነቅ የፈጠራቸው ፍጥረታት አሉ፣ ለተዘክሮ እግዚአብሔርን ለማሰብ የተፈጠሩ ፍጥረታት አሉ። ስነ ፍጥረትን ስናይ ነገር እግዚአብሔርን እንድናስብ ነው የተፈጠሩ፣ እግዚአብሔር እንድናደንቅ ነው። ሰማይን ያለባላ ሲያቆም ምድርን በውሃ ላይ ሲያጸና እግዚአብሔርን እንድናደንቃለን ለአንክሮ ለተዘክሮ፣ ለምግበ ስጋ ለምግበ ነፍስ ፈጥሯን ስነ ፍጥረትን ከነሱ ለይቶ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ለዘላለማዊ ሆነው እንዲኖሩ የተፈጠሩት ሰውና መላእክት ነው። ስለዚህ ራሱን የገለጠው ለነዚህ ነው። ለነዚህ ራሱን ሲገልጥላቸው ያ መገለጡ ሃይማኖት ይባላል። ያ መገለጡ ለሰውና ለመላእክት። ከዛም በኋላ መቼ ተጀመረ? በመላእክት ብለናል። በመላእክት ተገለጠ። መገለጡ ነው የተጀመረው። መገለጡ ራሱን ገለጠ ያለ ነገር የተገለጠ ነገር ነው። አስተምህሮውን ደግሞ በቅዱስ ገብርኤል በኩል በንቁም በበህላው የነስከነ ረክ ወለ ዘፈጠረን ፈጣሪያችንን እስከምንረዳው እስከምናውቀው ድረስ ባለንበት ጸንተን እንኖር ብሎ ቅዱስ ገብርኤል አረጋግቷቸው፣ ይህ አስተምሮ ነው። ይህን ሲናገር እግዚአብሔር ደግሞ ተገለጠላቸው። ከዛ በኋላስ ለሰው ልጆች በትንቢት መልኩ በትንቢት መልኩ አስተምሮ ተገለጠላቸው ማለት ነው። ነቢያት የእግዚአብሔርን ሕልውና የእግዚአብሔርን መኖር ነቢያት አስተምሮ ያስተምሮ ነው ሃይማኖት የምንለው ከዛ በኋላስ፣ እንደገናም ሰው እንደሚሆን ከሰማየ ሰማያት እንደሚወርድ እ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ተወልዳለች እያለ ትንቢት እየተናገረ ይሄ አስተምሮው ነው። ከዛም ነ ሙሴ ወደ ኋላ መለስ ስንል ሙሴ በነበልባልና በለመለመ ዛፍ ላይ እሳቱና ነበልባሉ ተዋህደው ሙሴ አይቷል። ይሄ የተገለጠበት መገለጥ ነው። እንደዚሁም በታላቅ ድንጋይ ለዳንኤል የሰው እጅ ሳይነካው ተፈንቅሎ የወረደው ድንጋይ፣ በዚህ ድንጋይ አምሳል ለነዳንኤል ተገልጧል። በሚያስፈራ አንበሳ መልኩ ለነ እዝራ ተገልጧል። ያ መገለጡ ሃይማኖት ይባላል። እንዲህ እያለ መጥቶ ኋላ ሰው ሲሆን ስጋ ሲለብስ ያ ተገለጠ ማለት ነው። ስለዚህ ሃይማኖት የተጀመረ ፍጡር የጀመረው ሳይሆን ፈጣሪ ራሱን ለፍጥረቱ የገለጠው መገለጥ ራሱን የተገለጠበት መገለጥ ያ መገለጥ ነው ሃይማኖት የተገለጠ አስተምህሮው ወንጌል ነው። አብላከኝ ከአባቴ ወጣ መመጣሁኝ እያለ ራሱ አስተምሮናል፣ መወለዱን ነግሮናል። ስለዚህ ወንጌልን ራሱ አስተማራት ክርስቶስ። ያ አስተምህሮው ሃይማኖት ይባላል። የተገለጠው መገለጥ ሃይማኖት ይባላል እንጂ ፍጡር የጀመረው አይደለም። የሚጀመር ሳይሆን ራሱ እግዚአብሔር ራሱን የገለጠበት መገለጥ፣ ሃይማኖት የምንለው እሱ ነው። ከዛ በኋላስ የሰው ልጆች አንድ እየሆኑ ሲሄዱ በሃይማኖት ያሉ ሰዎች ደግሞ ሃይማኖታቸውን የሚፈጽሙበት ስራት አለ። የሚፈጽሙበት ስራት አፈጻጸም አለው ማለት ነው። አፈጻጸሙ ሲኖር ደግሞ ለዚህ አስተዳደራዊ ሁኔታ ይኖረዋል ማለት ነው። ስለዚህ አስተዳደራዊ ሁኔታውንና ሃይማኖትን መለየት ያስፈልጋል። ብዙ ጊዜ ትውልዱ አንዳንድት የሚጠይቀው ወይም ደግሞ የሚለው ሃይማኖት ሰው የጀመረ የሆነ ተቋም በአስተዳደር ውስጥ በሃይማኖት በኩል እነዚህ አሁን ኤርትራን ጨምሮ ስድስቱ አኃት የምንላቸው አንድ ነን፣ ወልድ ዋህድ ብለን በማመን ነገረ ሥላሴን በማመን አንድ ነን ባፈጻጾም በአስተዳደራዊ ሁኔታ ግን እንለያያለን ማለት ነው። አስተዳደራዊ ሁኔታ አፈጻጸሙ፣ ለምሳሌ እኛ ነጠላ መልበስ ነው፣ እነሱ ነጠላ መልበስ ነሱ ላይሆን ይችላል። ስለዚህ አፈጻጸሙ የኛ የራሱ የሆነ ስርዓት ያለው ዜማ አለን፣ እነሱ ደግሞ የራሳቸው የሆነ እንደኛ አይነት ባይሆንም የራሳቸው ዜማ አለ። ይህ አፈጻጸሙ ማለት ነው። ስለዚህ አስተዳደራዊ ሁኔታውን ሃይማኖት አድርጎ የሚወስድ አለ። አስተዳደርና ሃይማኖት፣ አስተዳደራዊ ሁኔታ ሰዎች ሲኖሩ ሲሰባሰቡ እምነታቸውን የሚገልጡበት አፈጻጸም የሚመራ አመራር ወይም አስተዳደራዊ ሁኔታ ይኖራል። ይሄኛው ነው የሚጀመረው። ሃይማኖት ግን ሰው የጀመረው አይደለም። እግዚአብሔር ራሱን የተገለጠበት መገለጥ፣ ለፍጥረቱ ራሱን የገለጠው መገለጥ ሃይማኖት ይባላል ማለት ነው። ከዛ እምነት ሲያድግ ደግሞ እምነት በቅድስና የሚለካ ነው። ብዙ ጊዜ ሐዋርያት እምነት ጨምርልን ይሉት ነበር። ሃይማኖት ራሱ የሚገልጠው ነው፣ የሚጨመር አይደለም። ራሱ እግዚአብሔር ስለሆነ ራሱ ስለሆነ። ስለዚህ እምነት ጨምርልን ማለት ሰው በሚሰራው ስራ በቅድስና እያደገ የሚሄድበት ራሱን የሚጨምርበት ማለት ነው። በሃይማኖት ሃይማኖት አንድ ነው። አንድ የሆነበትም ምክንያት ራሱ እግዚአብሔር የሚገለጥበት ስለሆነ ራሱ ስለ እግዚአብሔር የምንማረው አስተምህሮ ስለሆነ ስለ አንድ ነገር የሚኖረው እውነት አንድ እውነት ነው። ስለ አንድ ነገር እንደው አሁን ስለዚህ ስለምንቀርጽበት ካሜራ የሚኖረው ነገር ስለተሰራበት ስርት አንድ እውነት ነው የሚኖረው እንጂ ሁለት ሶስት እውነት ሊኖረው አይችልም። ስለዚህ አንድ ሃይማኖት ስንል ራሱ እግዚአብሔር የተገለጠበት መገለጥ ማለት ነው፣ ራሱ እግዚአብሔር ነው ማለት ነው። አንድ እግዚአብሔር ብለን እናምናለን፣ እሱ ተገለጠልን ነውና አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ጥምቀት ተብሎ የተነገረው ያ ነው ማለት ነው። የሃይማኖት አስፈላጊነት እንዴት ነው? ነው ሃይማኖት የሰው ልጅ የተፈጠረለትን ዓላማ እንዲያውቅ ነው። መጀመሪያ የሰው ልጅ የተፈጠረለት ዓላማ አለ። ሃይማኖት አስፈላጊነት ሃይማኖት ራሱ እግዚአብሔር ራሱን የገለጠበት መገለጥ ነው። ቃል ያለ እግዚአብሔር ሰው ሊኖር አይችልም። ያለ እግዚአብሔር ፍጥረታት ሊኖሩ አይችሉም። ስለዚህ እግዚአብሔር ለፍጥረታት ሁሉ በጠብቆቱ መግቦቱ ፍጥረታት ያለ እርሱ ህልውና ሊኖሩ ስለማይችሉ አስፈላጊነቱ ያ ነው። ፀሐይ፣ ጨረቃ፣ ከዋክብት የሚፈራረቁት በእግዚአብሔር ህልውና ነው። ማልትና ሌሊቱ ቀንና በገው የሚፈራረቀው በእግዚአብሔር ህልውና ነው። የሃይማኖት አስፈላጊነት እግዚአብሔርን አውቆ ራሱ በሱ ጠብቆት ውስጥ በሱ መግቦት ውስጥ መኖር እንዲችል እንደዚሁ በሃይማኖት ውስጥ አስፈላጊነቱ ሰው በራሱ እንዲጨክን ያደርገዋል ማለት ነው። የሃይማኖት አስፈላጊ በራሱ እንዲጨክን ማለት ከማይገቡ ነገሮች በራሱ ጨክኖ ነው የሚጠው መቼ። ሱሰኛ እንዳይሆን ሃይማኖት ይከለክለዋል። በራሱ ይጨክናል። የሚያስፈልጉን ነገር ለእግዚአብሔር ብሎ እንዲተው ያደርጋል። እንደገና ደግሞ እግዚአብሔር ለእኛ ያለው ፍቅር ተገልጧል። እስከ መስቀል ድረስ ራሱን ገልጧል። ሰው በሃይማኖት ውስጥ ሲኖር ለእግዚአብሔር ያለው ፍቅር የተገለጠ ይሆናል። አንደኛ ስርዓት ይኖረዋል። አፈጻጸም፣ አምልኮቱን የሚፈጽምበት እግዚአብሔርን የሚወድበት የሚገለጥበት ነገር ይኖረዋል። የሰው ልጅ ልቅ አይሆንም፣ ልቅ አይሆንም። ልቅ እንዳይሆን በስርዓት በህግ ተወስኖ እንዲኖር ያደርገዋል ነው የሃይማኖት አስፈላጊነት። ከዛ በራስ ላይ እንዲጨክን ስንል እንደ ሰማዕታቱ ቆዳቸውን እየተገፈፉ አንገታቸውን እየተቆረጡ ወደ እሳት እንዲጣሉ የሚያደርጋቸው በራሳቸው ላይ ጨክነው ነው ማለት ነው። ክርስቶስ ራሱን አሳልፎ ለኛ እንደሰጠን ሁሉ ለእግዚአብሔር የምንሰጠው ነገር ምንም ቃላት ባይኖርም እኛ ህይወታችንን እስከ መስጠት ድረስ እንድንጨክን ያደርገናል። ስለዚህ ሃይማኖት አስፈላጊነቱ ምንድን ነው ከተባለ አንደኛ በእግዚአብሔር ያለ እግዚአብሔር መኖር ስለማንችል ያለ እግዚአብሔር መኖር አንችልም፣ አስፈላጊ ነው። በሱ ህልውና፣ በሱ ጠብቆት፣ በሱ መግቦት መኖር እንችላለን። ሁለተኛ በስርዓት እንድንኖር ያለውን እግዚአብሔርን ለማምለክ ለማምለክ ምስጋና ለማቅረብ ስራ አምልኮትን ለመፈጸም ሃይማኖት አስፈላጊ ነው ማለት ነው። እንደዚሁ ደግሞ ራሳችንን ገትተን ለመኖር ጠብቀን ለመኖር ካልባሌ ነገሮች ከኃጢአት ለመጠበቅ ከማይገቡ ነገሮች ስነ ፍጥረትን በስነ ፍጥረትነታቸው እንድንረዳቸው እንድንጠብቅ ምክንያቱም ሱሱ ምኑ የሚገዛን እዛ ስንወጣ ነው ከሃይማኖት ሲወጣ ነው። በሱ ሱሰኛው ነው ወይም አልረዳው ሲል ነው። ራስን ለመጠበቅ ይረዳናል። እንደገና በራሳችን ላይ ለመጨከን ማለት ነው። በራስ ላይ ለመጨከን እንዴት ይጨክናል? ሰው በራሱ የሚጨክነው ለእግዚአብሔር ያለው ፍቅር እያደገ ፍቅር እግዚአብሔርና ፍቅረ ቢጽና አውቆ ፍቅር እግዚአብሔር በራስ ላይ እንዲጨክን ያደርገዋል። ለምን መጾም በራስ መጨከን ነው። ምክንያቱም መመገብ በሚያስፈልግበት ሰዓት የፈለገውን እንዳይመገብ ልቅ እንዳይሆን ይጾማን ፍቅረ እግዚአብሔርን አስቦ ጸሎት ማልዳ ተነስቶ ጸሎት ቀን ጧት ለኪዳን ከሰዓት ለቅዳሴ ስጋው ደሙ ለመቀበል ንስሐ ለመግባት በራሱ ላይ ጨክኖ ንስሐ እንዲገባ ለማድረግ ሃይማኖት አስፈላጊ ነው። እንደዚሁ ደግሞ ፍቅረ ቢጽን ለማወቅ በራሱ ላይ ጨክኖ ለሌሎች ርሩህ እንዲሆን ማለት ነው እንደሚርበኝ ይረባዋን እንደሚጠማኝ ይጠማዋል፣ እንደሚበርደኝ እሱን ይበርደዋል ብሎ ለሌሎች ለማሰብ ሰውን ለመውደድ እንዲበቃ ለማድረግ ሃይማኖት አስፈላጊነቱ ብዙ ነው። እንደ ትንሾቹን እንዘርዝር ነው እንጂ አጠቃላይ የሰው ልጅ ያለ ሃይማኖት እንኳ እኖራለሁ ቢል እምነት አልባ ነው እኖራለሁ ቢል እምነት የለሾች የምንላቸው ነገሮች የማይሟሉ ነገሮች አሏቸው ህሊናቸው የሚፈልገው የሚያሟሉት ነገር ጎደሎ የሆነ ነገር አላቸው ማለት ነው። ያን ጎደሎ የሚሞላው ማን ነው ሲባል ወደ ሃይማኖት ነው የሚመጣው። ምን ጊዜም ማለት ነው እግዚአብሔር ነው ማለት ነው። ስለዚህ ሃይማኖት አስፈላጊነት በአጠቃላይ ከስነ ፍጥረት ጋር ራስን አስማምቶና አዋህዶ ስነ ፍጥረትን እንደሚገባው አውቆ ተረድቶ ለመኖር፣ እንደዚሁ ደግሞ ከሞት ለመዳን ከሞት ለመዳን ከሞት ስንል ከስጋዊ ሞት አይደለም። እግዚአብሔርን ማጣት ሞት ስለሆነ ከእግዚአብሔር መለየት ሞት ስለሆነ ከነገረ መስቀሉን ሳያስቡ መኖር ሞት ስለሆነ ከእግዚአብሔር ተለይቶ መኖር ሞት ነው። ከሞት ለመዳን ሃይማኖት ይጠቅማል ማለት ነው። ከሞት ለመዳን ምክንያቱ ነገረ መስቀሉን ለማሰብ ነገረ ትንሣኤውን ለማሰብ ነገረ ቀራኔውን ለማሰብ ሃይማኖት ይረዳልና ከሞት ለመዳን ይጠቅማል ማለት ነው። እግዚኦ ማህርነ ክርስቶስ አንደኛ ኑዛዜ የተጀመረ በቅዱስ ቅዱስ ዲሜጥሮስ ጊዜ ነው። በቅዱስ ዲሜጥሮስ ከጌታ በኋላ በ180 ዘመን የነበረ ነው። ቅዱስ ዲሜጥሮስ ኑዛዜን የጀመረው በዛ ጊዜ ነው። እግዚኦ ማህርነ ክርስቶስ ምን ይለው ከዛ የተነሳ ነው። ይፍታ ሄድ ያን ሰው ይቀድስ ብሎ ቅዱስ ዲሜጥሮስ ጀምሮታል። እግዚኦ ማህርነ ክርስቶስ ይሄ በጣት እየቆጠር ኑዛዜ ማለት ነው። እግዚኦ ማህርነ ክርስቶስ ከዛ በፊት ያሉትም ሊቃውንት እግዚኦ ማህርነ ክርስቶስ የሚለው አይቀርም፣ አለ ኑዛዜ የምንለው ነው። አሁን በጣ እግዚኦ ማህርነ ክርስቶስ እንድንል በጣት እየቆጠሩ ኑዛዜ እንድናደርግ ያደረገው ቅዱስ ድሜጥሮስ ነው። ከዛ በፊት የነበሩ ምህል አላቸው፣ ጸሎት አላቸው፣ እግዚአብሔርን የሚለምኑበት ልመን አላቸው። ክርስቶስ ሆይ ማረን። ራሱ ክርስቶስም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ሲል፣ በዛን ጊዜ የሚሉት እንደነበረ ጌታ ሆይ ጌታ ሆይ የሚለኝ ሁሉ፣ ማቴዎስ ወንጌል ምዕራፍ ሰባት። ወደዚያር መንግስ አይገባም ሲል ጌታዊ ጌታዊ የሚሉት አይጠፉም በዛን ጊዜ። ከዛም በኋላ ያሉት አባቶች አቤቱ ማረን እራራለን እያሉ የሚለምኑት ግዚኦ ማረን ክርስቶስ ማለት ማረን እራራለን ማለት ስለሆነ ነበር። ግን ዛዚህ በጣት እንድንቆጥር እየቆጠር ግዚኦ ማረን ክርስቶስ እንድንል በድሜ ጥሮስ ዘመን የተጀመረ ነው። በ180 ዘመን ማለት ነው በድሜ ጥሮስ ጊዜ። ይሄ ማለት እግዚአብሔር ማረነ ክርስቶስ ስንል ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን ወንጌልን ዙሮ በዚያ ዓለም ወንጌልን ዙሮ ማስተማሩን ከይሁዳ ወደ ገሊላ ከገሊላ ወደ ይሁዳ እየተመላለሰ ወንጌልን ዙሮ ማስተማሩን የሚነገር ከዛ በመጨረሻ ደግሞ ወንጌልን ካስተማረ በኋላ ማረጉን የሚነግረን ነው ይሄኛው እግዚኦ ማህርነ ክርስቶስ። እንደገና አብ ወልድ መንፈስ ቅዱስ የሚሉት ስሞችን ብንቆጥራቸው አስራ ሁለት ይሆናሉ። አብ ወልድ መንፈስ ቅዱስ ስንል አስራ ሁለት ናቸው። በነዚህ በስምህ አቤቱ በስምህ ማረን ማለት ነው። በአብ ስምህ አብ ብለን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው እናምናምነው በነዚህ በስሞች ስለ ስምህ ብለን ማረን፣ ስለ ስምህ ብለን ማረን። ለነዚህ ስሞች እንገዛለን፣ በእነዚህ ስሞች እንሰግድልሃለን፣ በስምህ እናመልክሃለን፣ ለስምህ ምስጋና እናቀርባለን። በእነዚህ ስሞች የምንገዛ መሆኑን የምንገልጥበት ነው። ስለዚህ አብ ወልድ መንፈስ ቅዱስ በሚሉት ስሞች በእነዚህ በአስራ ሁለት ናቸው ፊደሎቹ ስለ ስምህ ብለን ማረን የሚለውን ትርጉም የያዘ ነው ማለት ነው። በዛው መጨረሻ በእንተ እግዝእትነ ማርያም የሚሉት ስለ እመቤታችን ስለ እናት ሰው ሆኖ ሥጋ ለብሶ ዓለምን ያዳነው ነው ከእመቤታችን ነውና የነሳውን ሥጋ ያገኘው ስለ ተወዳጇ ስለ እናትህ ብለህ ማረን ማለት ነው። ይህ ደግሞ ከግራ ወደ ቀኝ ይዞ ስንል ከዚ ከዚችኛ ጣታችን ጀምረን ወደ ታች ወደ ላይ እንዲህ እያደረግንልና በዚህች በትንሽ ጣታችን እንጨርሳለን። በእንተ ማርያም ስንል ደግሞ ከዚህ ጀምረን እንግዲያ፣ ሊቃውንቱ ከታች ወደ ላይ ነው ልዕልናዋን ነው የሚናገረው ይላሉ እመቤታችንን። እሱም በጎ ነው። ንጽህናዋን፣ ቅድስናዋን፣ ክብሯን የሚናገር ነው። ከታች ወደ ላይ ነው ሁሉም የሚሆነው። ስለመቤታችን ያለው ለምን ልልናዋን ከፍታዋን ነው። የመቤታችን ከታች ተነስተን ወደ ላይ ነው። ከሰውናት ስጋ፣ ምድራዊትናት፣ ከምድር የተገኘች ሰማያዊትናት፣ በክብር ያለችናት እና ልልናዋን፣ ንጽህናዋን፣ ቅድስናዋን እሚናገር የሚያስረዳ ነው። በዛ ልክ ደግሞ ንጽህት ስለሆነች፣ ቅዱስ ስለሆነች እናት ብለህ ማረን ይቅር በለን፣ በሷ ምልጃ በሷ ቃል ኪዳን ይቅር በለን ብለን ምንለምንበት። የእሷ ምልጃ ወደ ቅዱስ ሥጋውና ወደ ክቡር ደግሞ የሚያደርሰን ስለሆነ ክርስቶስ ደግሞ የእናቱን ምሕረት የእናቱን ልመና የሚሰማ ስለሆነ እናትና አባትህን አክብር የሚል ጌታ እናቱ ብትለምነው መቼስ አይሆንም የሚል አምላክ አይደለም። እናቱን የማያከብር ጌታ አይደለምና እናቱን ያከብራል። እናቱን ይወዳልና እናት አባታቸውን አክብሩ ያለ ጌታ የእናቱን ልመና ሰምቶ ይቅር ይለናልና በእንተ ማርያም ማህረነ ክርስቶስ ስለተወዳጇ እናት ብለህ ማረን ይቅርበለን ብለን እንለምናለን ማለት ነው። ከታች ወደ ላይ ነው የሚሉት ሊቃውንቱ። ከታች ወደ ላይ ማለት ንጽህናዋን ከታችን ጀምራለን። ምድራዊት ናት። ከላይ ስንጀምር ከሰማይ ሰማያት መውረዱን ነው ብለናል። ከታችን ጀምር፣ የምቤታችን ደግሞ ምድራዊትናት ናት። ሥጋ ለባሽ ናት። ግን ንጽህትናት ንጽሕናዋን ቅድስናዋን የሚናገር ልልናዋን ከፍታዋን የአምላክናት እስከ መሆን ያደረሳት ንጽህናዋ ቅድስናዋ ነውና እሱን የሚያስረዳ እንደሆነ መጻሕፍት ይናገራሉ፣ ሊቃውንት ይናገራሉ።